በዓለማችን ካሉት ነገሮች በላይ በሰውነታችን ውስጥ ያሉ ህይወት ያላቸው ነገሮች ይበልጣሉ። በአማካኝ የአንድ አራት ዓመት ልጅ በቀን አራት መቶ ጥያቄ ልጠይቅ ይችላል። ስለዚህ አራት ዓመት ልጅ ያሉ ቤተሰቦች ለጥያቄው ተዘጋጁ። ቆዳችን በየጊዜ ራሱን ይቀይራል። የሰው ልጅ በህይወት ዘመኑ በአማካኝ 20 ሺህ ኪሎግራም የሚሆን ቆዳ ይቀይራል። ዶልፊኖች እርስ በራሳቸው በስሞች ይጠራራሉ። በዓለም ትልቁ ፒራሚድ ያለው በግብፅ አይደለም፣ ፓውላ ሜክሲኮ ውስጥ ነው። በሃይላንድ ላይ ያለው ኤክስፐርት ዴት ለውሃው አይደለም ለሃይላንዱ ነው። በሃይላንድ ያሉት ኬሚካሎች ወደ ውሃው ስለሚገቡ ነው። በዓለም ያሉት ስልክ ተጠቃሚዎች በአማካኝ በየስድስት ደቂቃው ይመለከታሉ። በቀን 150 ጊዜ ይመለከታሉ ማለት ነው። ሰውነታችን አራት ሊትር ውሃ በ30 ደቂቃ ውስጥ ማፍላት ይችላል። ኤቨረስት የዓለማችን ትልቁ ተራራ አይደለም። ማንኪ የሚባል ድንጋይ በ4,200 ሜትር ይበልጣል፣ ነገር ግን ግማሽ አካሉ በዋ ውስጥ ይገኛል። ዓለም ሸርድ የሚባል አሜሪካዊ ጠፈርተኛ ከምድር ውጪ ጎልፍ ኳስ የተጫወተ ብቸኛው ሰው ነው። በ1971 ነበር ጨረቃ ላይ ጎልፍ ኳስ የተጫወተው። በማርስ ላይ ሰማዩ ቀይ ነው፣ ፀሐይ ደግሞ ሰማያዊ። ይህ የሆነበት ምክንያት በማርስ ላይ የሚገኘው አቧራ ከለር ስለሚቀይር ነው። አንጎላችን 60 ፐርሰንቱ በስብ ነው እየተሠራው። በዓለማችን ሞቃት ሀገር ሀገራችን በአፋር የሚገኘው ዳሎል ነው። በአማካኝ አመታዊ ሙቀቱ 34 ዲግሪ ሴልሽ በበጋ ጊዜ ደግሞ 43 ዲግሪ ሸርስ ይገመታል። በዓለማችን ካሉ ሰዎች ይልቅ የስልክ ብዛት ይበልጣል። የሰው ልጅ ልብ በቀን ከ1500 በላይ ጊዜ ይመታል። በአመቱ ውስጥ ደግሞ ከ44 ሚሊዮን ጊዜ በላይ በአማካኝም ዕድሜ ልካችን ከ3 ቢሊዮን በላይ ይመታል ፓፓ ኒው ጊኒ ውስጥ በዓለም ከፍተኛ ቋንቋ የሚናገሩ ሰዎች አላቸው። በአገሪቷም የሚነገረው ቋንቋ ከ820 በላይ ነው። በዓለማችን ትልቁ ዛፍ ሲክፋ የሚባል የዛፍ አይነት ነው። ስሙም ሸርማን ይባላል። እድሜውም 2000 ዓመት ነው። ለመጀመሪያ ጊዜ ፎቶ የተነሳው በ1926 ነው። አንድ ፎቶ ለማንሳትም የፈጃው ጊዜ 8 ሰዓት ነበር። ሳይንቲስቶቹ በበቆሎ ላይ ብዙ ክርክር ገጥሟቸው ነበር፣ ምክንያቱም አንዳንዶቹ ፍራፍሬ ሲሉ ሌሎቹ አትክልት፣ ግማሾቹ ደግሞ ጥራጥሬ ይሉ ነበር። ብዙ ሰዎች ካስነጠሱ በኋላ ይስቃሉ፣ ምክንያቱም ማስነጠስ ደስታን የሚጨምር ክሎራይድ ስለምረጭ። ድመቶች ሱካርን ቀምሶ ማወቅ አይችሉም፣ ምክንያቱም ምላሳቸው ሱካርን መለየት የሚችል ሴል ስለሌላቸው። ውሾች ከሁለት ዓመት ልጅ በላይ መቶ ስልሳ ቃላቶችን መረዳት ይችላሉ። የዓለማችን ውዱ አይብ የሚሠራው በሰርቢያ ነው። የሚሠራው ከአህያ ወተት ነው። ዋጋውም እስከ 600 ዶላር ይደርሳል። ሴት የሚል የእንግሊዘኛ ቋንቋ ከ460 በላይ ትርጉም ያለው ቃል ነው። ኦክቶቢስ የሚባል የአሳ ዝርያ ሦስት ልብ፣ ዘጠኝ አንጎልና ሰማያዊ ደም አለው። ረዥሙ የትራፊክ መጨናነቅ የተፈጠረው በቻይና ነበር። መጨናነቁንም ለመፍታት አስር ቀናት ነበር የፈጀባቸው። በዓለማችን ማይክሮሶፍት ክፍል ውስጥ ያለው ጸጥታ በዓለማችን አንደኛ ጸጥታማ ቦታ ተብሎ ተይዟል። በዚህም ቦታ ላይ የልብ ምት ሳይቀር ይሰማል። በጂነስ ቡክም መመዝገብ ችሏል። ስታርፊሽ የሚባለው የአሳ ዝርያ አንዱ ጎን ቢቆረጥ ሌላ ስታርፊሽን መፍጠር ይችላል። በዓለም ላይ ያሉ የጉንዳን ክብደቶች በዓለም ካለው ከሰው ልጅ ክብደት ይበልጣል። በዓለም ላይ ያሉ የዶሮ መጠኖች በዓለም ላይ ካሉ ከሰው ልጅ መጠኖች በሁለት እጥፍ ይበልጣል። ቁጥራቸውም 18 ቢሊዮን እንደሚደርሱ ይገመታል። ስዊድን የዓለማችን ትልቋ የደሴት ሀገር ነች። በዓለማችን ከ221800 በላይ ደሴቶች አሉ። በ2012 ሁለት መንታ ልጆች ተወለዱ። በ2012 ሁለት መንታ ልጆች በ86 ቀን ልዩነት ተወለዱ። ይህ ማለት ወደ ሶስት ወር ገደማ ታላቅና ታናሽ ያደጋቸዋል ማለት ነው። በአሁኑ ሰዓት በዩቲዩብ ላይ ያሉትን ሁሉንም ቪዲዮ አይቶ ለመጨረስ አንድ ሺህ ዓመት ይፈጃል። ይህም በየሰከንዶቹ ብዙ ቪዲዮዎች ስለሚለቀቁ በግምት የተሰጠ ሰዓት እንጂ ከዚህም በላይ ሊሆን እንደሚችል ይታወቃል። አይጦች ራሳቸውን አጥንት እንደፈለጉ መልመጥ ይችላሉ። ለዛም ነው በትንሽ ቀዳዳ መሹለክ የሚችሉት። በዓለማችን ብዙ ሰዎች የሚናገሩት ቋንቋ እንግሊዝኛ አይደለም። ብዙ ሰዎች የሚናገሩት ቋንቋ የቻይና ቋንቋ የሆነው መንደሪን ነው። በዓለማችን ረዥሙ ስቅታ የያዘው ሰው ቻርልስ ኦፍሰር ይባላል። ስቅታውም እድሜ 69 ዓመት ነበር። የቀጭኔ ምላስ በጣም ረዥም ከመሆኑ የተነሳ የራሷን ጆሮ በምላሷ መኮርኮር ትችላለች። ፌስቡክ አንድ ሀገር መሆን የሚችሉ ተከታዮች አሉ። የተከታዮቹን ብዛት የሻይናን የአሜሪካንና የብራዚልን ህዝብ ሊያክል እንደሚችል ይጠቀሳል። ብዛታቸውም ከሁለት ቢሊዮን በላይ ነው። አፍሪካ በህዝብ ብዛት በፍጥነት እያደገች ያለች ሀገር ነች። በሳተርና በጁፒተር ፕላኔት ላይ ዳይመንድ ነው የሚዘንበው። ቻርሊ ቻፕሊን ራሱን ለመሆን የነበረው ውድድር ላይ ራሱ ሶስተኛ ነበር የወጣው። የፌስቡክ መስራች የሆነው ማርክ ዙከርበርግ ቀይና አረንጓዴ ከለሮችን መለየት አይችልም። ለዛም ነው ፌስቡክን ነጭና ሰማያዊ ያደረገው። በአሁኑ ሰዓት በአለም በሰከንድ አምስት ህፃናት ይወልዳሉ በደቂቃ 250 በሰዓት 15000 በቀን 360000 በላይ ህፃናት ይወለዳሉ። ልክ እንደዛውም በዓለም በሰከንድ 2 ሰው ይሞታሉ። በደቂቃ 150 ሰው፣ በሰዓት 6300 ሰው፣ በቀን 151000 ሰው ይሞታሉ። ይህ በኮሮና ሰዓት እየነበረውንና በተለያዩ ወረርሽኝ ምክንያት የሚሞቱ ሰዎችን ሳካተተ። መሐመድ የሚባል ስም በብዛት ሙስሊሞች የሚጠሩበት ስም ነው በአሁኑ ሰዓት ከ150 ሚሊዮን በላይ ሰዎች የሚጠሩበት ስም ሆኖ ተመዝግቧል። ጎረቤታችን ደቡብ ሱዳን በአለማች አጭር እድሜ ያላት ሀገር ነች። የተወደዳችሁ መረጃውን ስለተከታተላችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አላረጋችሁኝ። ደግሞ ሰብስክራይብ አድርጉኝ። መልካም ጊዜ።